ዘመቻ አባናደው በዘጠነኛ ቀን ውሎ ወታደራዊና ፖለቲካዊ ድሎችን አስመዝግበዋል። የፋኖ ኃይሎችን ለመከላከል ደሴና ዙሪያ በርካታ የብልጽግና ኃይል ገብተዋል። በጉዳዩ ላይ ዝርዝር የግንባር መረጃው ተሰናድተዋል። በሌላ በኩል አፋ ባህ ያወጀው የምረት አዋጅ በምዕራብ ወሎ ቀጠናዎች ውጤታማ ሁነዋል። በወሎ ቤት አማራና በሸዋ የተመዘገቡ የግንባር ድሎችንም ይዘናል። ቀዳሚው መረጃችን ነው። አፋር የቀጠና የጦርነት ማዕከሉ መሆኑን እንደሚሆን ማህተሙ አርፎበታል። የክልሉ የልዩ ኃይል ኮማንደር እና ሌሎች የጸጥታ አመራሮች ኮብልለዋል። ቀጠናው ወደ ለየለት የሽብር ቀውስ ሊገባ እንደሚችል ስጋቶች በመታየት ላይ ናቸው። ቀጠናው ምን እየሆነ ነው ስንል የመረጃ መረባችን አፋር ላይ ጥለናል። መረጃው ሰዓቱን ጠብቆ ወደ እናንተ ይደርሳል። የብልጽግናው ጄኔራል ምስራቅ አውሮፓ ቤላሩስ ገብተዋል። የአየር ኃይል አዛዡ ሌተናንት ጄኔራል ይልማ መርዳሳ ወደ ቤላሩስ ያቀኑት ከጦር መሳሪያ ግዢ ጋር በተያያዘ እንደሆነ ወታደራዊ መረጃዎች ጠቁመዋል። በዜና ወጃችን ቃኝተነዋል። የህወት ወታደራዊ አመራሮች በራያ ላማጣ አስቸኳይ ያሉትን ስብሰባ አካሂደዋል። በትግራይ ከተሞች ደግሞ በህወት ተፋላሚ ኃይል የቅስቀሳ መልእክቶች ተሰራጭተዋል። በትግራይ የህዝባዊ እምቢተኝነት ጥሪዎች ዳግም መቀስቀሳቸው የህዋት አመራሮችን አስደንግጠዋል። ዝርዝሩን ይዘናል። ሰላም ጤና ይስጥልኝ ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። የጣቢያችን የእኩለ ቀን ዜና መረጃና ዜና ትንታኔዎቻችን እነሆ ተጀምረዋል። እስከ መጨረሻው አብራችሁ እንድትቆዩ አክብሮታዊ ግብዣችን ነው። ሰራዊቱ ከነሙሉ ትጥቁ ፋኖን ተቀላቀለ። መዋቅሩ የፈረሰው ብልጽግና ከተሞችን በአየር ኃይል ቅኝትና በድሮን አጥሯል። የፋኖ ኃይሎች ከደፈጣ ጥቃት በእቅድ በሚመራ ዘመቻ ወደ መደበኛ ማጥቃት መግባታቸውን ተከትሎ የብልጽግና ሰራዊት መጠነ ሰፊ የኩብለላ አደጋ አጋጥሞታል። ኩብለላን የመዳን መንገድ አድርገው የተቀበሉት የሰራዊቱ አባላት ከነትጥቃቸው ከስምሪት ቀጠናቸው መውጣታቸውን ቀጥለዋል። በትናንት ናው እለት የምህረት አዋጅ ያወጣው አፋብሃ በምዕራብ ወሎ ቀጠናዎች የዕድሉ ተጠቃሚ መሆን የፈለጉ የአገዛዙ ሰራዊት አባላት ከነ ትጥቃቸው ፋኖን መቀላቀል መጀመራቸውን የግንባር ዘጋቢያችን ያደረሰን መረጃ ያሳያል። በመቅደላ፣ ተንታ፣ አጅባር፣ ቦረና፣ ልጓም፣ ቲርትራ በርካታ የሰራዊቱ አባላት ከአህዳቸው የወጡ የፋኖ ኃይሎችን መቀላቀላቸው ተሰምተዋል። በምዕራብ ወሎ መቅደላ ወረዳ ደብረ ዘይት ከተማ በፋኖ ቁጥጥር ስር መዋሏን ተከትሎ የወረዳው የብልጽግና አመራሮች ቢሸሹም ጥቂት ሴት የማይባሉ የሚሊሻና ፖሊስ አባላቱ የፋኖ ምህረት አዋጅ ተጠቃሚ ሆነዋል። በአሁኑ ሰዓት ዋና ከተማ ማሻ በከባድ ውጥረት ላይ ትገኛለች። የወረዳው አመራሮች ጠፍተው ወደ ጊንባ ለመውጣትና ከምርኮ ቀጠና ለማምለጥ ተጨማሪ ኃይል መጠየቃቸው ተሰምተዋል። የወረዳው የብልጽግና አመራሮች በማሻ ከተማ ቢሮቸውን ዘግተው ቤታቸውን ለቀው በመሸሽ ተደብቀው ካሉበት የሚያስወጣ ተጨማሪ ኃይል ጠይቀዋል። ይህ የሆነው አብዛኛው ሚልሻና ፖሊስ የፋኑ ኃይሎችን የውጊያ አቅም በመገምገም ከሙትና ቁስለኛ የተረፈው የምህረት አዋጁ ተጠቃሚ ለመሆን በመወሰኑ ነው ተብሏል። አመራሮቹ ተንታና አጅባር እንዲሁም አምባ ማርያም በፋኖ ነጻ መውጣታቸውን ተከትሎ ማሻ ከተማዋንም አስረክበው ወጥተዋል ያለን የግንባር ዘጋቢያችን የምህረት አዋጁ መሬት ላይ ብዙ ነገሮችን እየቀየረ መሆኑን ጠቁመዋል። እንዲህ አይነቱ የአመራሮች ነውጥና ሽብር በከፍተኛ ሁኔታ የተፈጠረው በቀጠለው የፋኖ ወታደራዊ ድልና ፖለቲካዊ ትርጉም ባለው የምህረት አዋጁ የተነሳ ነውም ተብለዋል። በዚህ ከፍተኛ ብስጭትና ድንጋጤ ውስጥ የገባው የብልጽግና አገዛዝ ከተሞችን በአየር ኃይል ቅኝትና ድሮን በመዘዋወር ለማሸበር ጥረት ላይ እንደሆነ ተመላክተዋል። በሰራዊቱ የውጊ አቅምና የጽናት ሁኔታ ላይ መተማመን በማጣቱ ወልዲያ፣ ደሴ፣ ኮምቦልሻ፣ ጎንደርና ባህርዳርን እንዲሁም ስትራቴጂክ የሚላቸውን ወሳኝ ከተሞች በአየር ኃይል ቴክኖሎጂ እየጠበቀ መሆኑን ወታደራዊ ምንጮች ጠቁመዋል። በተለየ ሁኔታ ባለፉት ተከታታይ ቀናት ደሴ ዙሪያ ተጨማሪ ኃይል እየተከማቸ ይገኛል የሚሉን የአካባቢው ምንጮች በበኩ ላቸው ኮማንዶ ኃይልን ጨምሮ ከባድ መሳሪያ ወደ አካባቢው ተንቀሳቅሰዋል አራት ተጨማሪ መድፎች ዙ 23 ዲሽቃ ኦራልና ፓትሮል ደሴ ከተማን ከፋኑ ኃይሎች ለመጠበቅ ገብተዋል ያሉት ምንጮች ከኮምቦልቻ ተራክፎ ወደ ደሴ አምባሰል ተራሮች ወልዲያ ቆቦና አጠቃላይ ስምሪቶች እንደተሰጡ ጠቁመዋል። እንዲያም ሆኖ የፋኖ ኃይሎች በደሴ ዙሪያ በአምስት ሳተላይት ቀበሌዎች ቅኝት ማድረጋቸውን እንደቀጠሉ ነው። በማንኛውም ጊዜና ሰዓት ከኩታበር እስከ ቦሩሜዳ አልፎም የከተማ ወሳኝ ገዢ ስፍራዎች ላይ ውጊያዎችን ሊቀሰቀሱ እንደሚችል የግንባር መረጃው ያሳያል። ይህ በእንዲህ እንዳለ የብልጽግናው ሰራዊት ከነ ሙሉ ትጥቁ ፋኖን ተቀላቅሏል። አፋር ሸዋ ጠቅላይ ግዛት እዝ አጼ ዳዊት ክፍለ ክፍለጦርን የተቀላ የተቀላቀሉት የአየር ወለድ ቀይ ቦኔት ለባሽ ኮማንዶ ክፍለ ጦር አባላት ናቸው። በዛሬው ዕለት የስድስተኛ ማዕከላዊ እዝ አካል የሆነው በሸዋ ጠቅላይ ግዛት መራቤቴ አውራጃ ከደራ ጉንዶ መስቀል ከተማ የተነሱት የአስራ አምስተኛ ክፍለ ጦር አምስተኛ ሬጅመንት አባል የሆኑ አንድ የአስር አለቃ ማዕረግ ባለቤትና ሶስት የመሰረታዊ ወታደር አባላት ናቸው የፋኖ ኃይሎችን የተቀላቀሉት። ኮብላዮቹ አንድ ዘመናዊ ስናይፐርን ጨምሮ ከነሙሉ ሙሉ ትጥቃቸው አፋር ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር አካል የሆነውን አጼ ዳዊት ክፍለ ጦርን ሲቀላቀሉ ለማናድነው ስርዓት መተኬ የሌላት ሕይወታችንን አንገብርም በሚል እንደሆነ እዙ አስታውቋል። የአፋር ክልል የልዩ ኃይል ኮማንደሩና የሌሎች የጸጥታ አመራሮች መኮብለላቸው ተሰማ። የአፋር ክልል የልዩ ኃይል ከፍተኛ አመራር የሆነው ኮማንደር አሊ አይደህሰና ሌሎች የጸጥታ አመራሮች መኮብለላቸው ተሰምተዋል። የአፋር ክልል የጸጥታ አመራሮች በርካታ ሰራዊታቸውን በመያዝ በሀጂ ኢብራሂም የሚመራውን የአፋር ብሔራዊ አንድነት አብዮታዊ ግንባር መቀላቀላቸውን ኢትዮ 251 ምንጮቹን ጠቅሶ ዘግበዋል። በእርግጥም አፋር የቀጠና ጦርነት ማዕከሉ መሆኑ እንደሚሆን ማተሙ አርፎበታል። ይህንን አይቀሪ ሁነት የሚያረጋግጡ ሁነቶች ከወደ አፋር ተከታታይ በመታየት ላይ ናቸው። ቀጠናው ወደ ላይ የላት የሽብር ቀውስ ሊገባ እንደሚችል ስጋቶች በመታየት ላይ ናቸው የሚሉት የጣቢያችን ምንጮች በበኩላቸው የክልሉ የጸጥታ ኃይል ከፍተኛ አመራሮችን ጨምሮ በርካቶች በየጊዜው የሚያደርጉት ኮብለላ በአፋር ለተለያየ ዓላማ የታጠቁ ኃይሎች ብዛትን ያነሳሉ። አፋርን ማዕከላቸው አድርገው የአስመራውን መንግስት በትጥቅ ትግል ለመጣል የሚንቀሳቀሱ ሶስት የታጠቁ ኃይሎች አሉ የሚሉን የጉዳዩ ተከታታዮች የብልጽግናው አገዛዝ ሶስቱን ኃይሎች እንደሚረዳቸው ገልጸዋል። የኤርትራ አፋሮችን ማዕከል ያደረጉ ሶስት ድርጅቶች ያሉ ሲሆን አንደኛው የቀይ ባህር አፋር ዲሞክራሲያዊ ድርጅት ይባላል። ሁለተኛው ደግሞ የኤርትራ አፋር ብሔራዊ ጉባኤ የሚባለው ስብስብ ይባላል። ሶስተኛው ኃይል በኤርትራ ግዛት ውስጥ በህቡ የተደራጀ እንደሆነ መረጃዎች ያሳያሉ። ብርጌድ ነሐመዱን ጨምሮ ከአራት በላይ የትጥቅ ትግል እንቅስቃሴ የሚያደርጉ ኃይሎችን በመደገፍ ላይ የሚገኘው የብልጽግና አገዛዝ የኤርትራ አፋርን ማዕከሉ ያደረገ የጸረ ሻቢያ ትግል ላይ በልዩ ትኩረት በመስራት ላይ ይገኛል። የአስመራው መንግስት በበኩሉ የአፋር የጸጥታ ኃይሎችን በማስኮብለል ላይ ስለመሆኑ የጠረፍ መረጃዎች ያሳያሉ። ከዚህ ቀደም የክልሉ ፖሊስ ኮሚሽን የፋይ የፌስቡክ ገጹን የሚስጥር መለያ ወይንም ፓስወርድ ይዞ የኮበለለ አመራር እኛ የአፋር ፖሊሶችና የጸጥታ አካላት በሚል ካስተላለፈው መልእክት አራት መሰረታዊ ነጥቦች ተመላክተዋል። አንደኛ የብልጽግና ቡድን የአፋር ህዝብ ሉዓላዊ ግዛት ለሌላ አሳልፎ ሊሰጥ እንደሆነ፣ ሁለተኛ የአፋር መሬት ላይ ወታደራዊ ስልጠና የሚወስዱ እንዳሉ፣ ሶስተኛ ክልሉን በለውጥ ስም ስልጣን የተቆጣጠረው እና ለሰባት ዓመታት እየመራ የሚገኘው የብልጽግና ቡድን በማናለብኝነት የህዝብ ሀብት መበዝበዝና ጎሳን ከጎሳ በማጋጨት እየፈጸመ እንደሚገኝ፣ አራተኛ ቀይ ባህርን የኢትዮጵያ አካል እናደርጋለን ለን በማለት የአፋር ፖሊስና የአፋር ጸጥታ ኃይሎች እንዲሁም የአፋር ሕዝብ ያልተገባ መስዋዕትነት እንዲከፍሉ ለማድረግ እየተሰራ መሆኑን በመግለጫው ላይ ማመላከቱ ይታወሳል። እነዚህ አራት መልእክቶች መሬት ላይ ያለውን እውነታ የሚገልጹ ናቸው ያሉት አስተያየት ሰጮች አፋር ባለው መልክዓ ምድራዊ አቀማመጥ የብልጽግናው አገዛዝ ለድንበር ተሻጋሪ ጦርነት በማዕከልነት እንዳጨው ተናግረዋል። በተለይም በኤርትራ የጸረ ስራ ትግል የሚያደርገው የቀይ ባህር አፋር ዲሞክራሲያዊ ድርጅት አፋርን ለፖለቲካና ወታደራዊ እንቅስቃሴ ማዕከልነት በመጠቀም ላይ መሆኑ የአካባቢውን ውጥረት ጨምሮታል። በተጨማሪም የብልጽግና ሰራዊት ለድንበር ተሻጋሪ ጦርነት ዝግጅት በሚመስል መልኩ ረጅም ርቀት ተወንጫፊ ሚሳኤልና ሮኬቶችን ሌሎች ከባድ የጦር መሳሪያዎችን ጨምሮ በርከት ያለ ሰራዊቱን አስፍሯል። ይህም አፋርን የውጥረት ማዕከል እንዳደረገው ታዛቢዎች ይናገራሉ። ለአፍሪካ ቀንድ ሰላምና መረጋጋት ትልቅ ዋጋ ያለውን የአፋር ሕዝብ በኢትዮጵያ ጅቡቲና ኤርትራ ተሰራጭቶ እንደሚኖር ይታወቃል። አፋር ላይ የሚነሳ ግጭት ቀጠናዊ ግጭቱን የማቀጣጠል ዕድል አለው የሚሉት አስተያየት ሰጪዎች የአፋር ሁኔታ እጅግ አሳሳቢ ነው ብለዋል። ይህንን ተከትሎ አፋር በባህላዊ መሪው ወይም ሱልጣኔቱ በኩል ጉዳዩን ሊቃወም እንደሚገባ ተጠቁመዋል። በተለይም በኃይልና በግጭት ፍላጎት ለማሳካት የሚደረግ እንቅስቃሴ ቀጠናውን ወደ ለየለት የሽብር ቀውስ የሚያስገባው ከመሆኑም በላይ በሁሉም አቅጣጫ ህልውናው አደጋ ውስጥ የሚገባው የአፋር ህዝብ ይህንን ድንበር ተሻጋሪ የጦርነት ፍላጎት የማስቆም ኃላፊነት እንዳለበት በመነገር ላይ ነው። አድማጭ ተመልካቾቻችን ምርጫችሁን ጣና ቲቪ ስለምታደርጉ እናመሰግናለን። የዛሬ መስከረም 22 የዕኩለ ቀን መረጃ ዜናና ዜና ትንታኔዎቻችን እንደቀጠሉ ነው። የብልጽግናው ጄኔራል ምስራቅ አውሮፓ ቤላሩስ ገብተዋል። የአየር ኃይል አዛዡ ሌተናንት ጄኔራል ይልማ ምርዳሳ ወደ ቤላሩስ ያቀኑት ከጦር መሳሪያ ግዢ ጋር በተያያዘ እንደሆነ ወታደራዊ መረጃዎች ጠቁመዋል። ባለፈው ሳምንት አብይ አህመድ ወደ ሩሲያ መጓዛቸውን ተከትሎ ከቤላሩሱ ጠቅላይ ሚኒስትር አሌክሳንደር ሉካሼንኮ ጋር መገናኘታቸው ይታወሳል። የብልጽግናው አገዛዝ ወደ ስልጣን ከመጣ ወዲህ የጦር መሳሪያ አምራች ከሆኑ የምስራቅ አውሮፓ ሀገራት ጋር በወታደራዊ ጉዳዮች ዙሪያ ተደጋጋሚ የጋራ ስምምነቶችን አድርጓል። አዘርባጃንና ክሮሺያ ተጠቃሽ ሀገራት ናቸው። ሌላኛዋ የምስራቅ አውሮፓ ሀገር ቤላሩስ የጦር መሳሪያ አምራች ሀገር ስትሆን ይልማ ወደ ቤላሩስ የተጓዙት ከአየር ኃይል ጋር በተያያዘ ለመሳሪያ ግዢ እንደሆነ ምንጮች ጠቁመዋል። በውጭ ጉዳይ ሚኒስቴር በኩል የተደረጉ ግንኙነቶች እንደተጠበቁ ሆኖ ኢትዮጵያና ቤላሩስ ወታደራዊ ትብብራቸውን ለማጠናከር ያለመ ስምምነት በሚል በመሪ ደረጃ ሁለት ጊዜ የተገናኙ ቢሆንም በከፍተኛ ጀኔራል መኮንን ደረጃ በተለይም በአየር ኃይል በኩል ይሄኛው የመጀመሪያው እንደሆነ ነው መረጃዎች የጠቆሙት። የአየር ኃይል ዋና አዛዥ ሌተናል ጀኔራል ይልማ መርዳሳ ከቤላሩስ የመከላከያ ሚኒስቴር ቪክቶር ክሬኒን ጋር ወታደራዊ ትብብር ለማጠናከር ያለመ ውይይት እንዳካሄዱ የቤላሩስ ሚዲያዎች የዘገቡ ሲሆን ይልማ በዚህ ጉዟቸው የጀቶች ቦምብና ሌሎች በወታደራዊ ና ቴክኒካዊ በሆኑ ጉዳዮች ዙሪያ ግዥና ትብብሮችን ተፈጻሚ ለማድረግ ያለመ ጉዞ ስለመሆኑ ነው መረጃዎች የጠቋሙት። አብይ በቀጣይነትና ተራዛሚ በሆነ ጦርነት ውስጥ ስልጣናቸውን የማስቀጠል ፍላጎት ያላቸው በመሆኑ አየር ኃይላቸውን በማጠናከር ላይ ይገኛሉ። ሚሊታሪ አፍሪካ የተሰኘው የመረጃ ማዕከል የአፍሪካ የጦር መሳሪያን ግዢ የሚገልጽ ሪፖርት ይፋ ማድረጉን ተከትሎ አብይ አህመድ የሚመሩት የብልጽግናው መንግስት አስር ቢሊዮን ዶላሮችን ወጪ አድርጎ ከ125 በላይ ድሮኖችን መሸመቱን ማጋለጡ ይታወሳል። ሪፖርቱ ከአፍሪካ ሁለተኛ የህዝብ ብዛት ያላትና በድህነት ቀዳሚ የሆነችው ሀገር ከግብፅ፣ ከናይጄሪያ ና ከሞሮኮ ቀጥሎ በድሮን የተንበሸበሸች ሀገር ሲል መግለጹን በጣቢያችን ዘግበናል። በአፍሪካ ሰማይ ስር ከሚበሩት ድሮኖች እንዳስረኛውን የግሎ ያደረገችው ኢትዮጵያ በብልጽግና መንግስት የጦርነት ፖሊሲ የተነሳ ነው የሚሉት የፖለቲካ ተንታኞች በ10 ቢሊዮን ዶላሮች የሚገመት የጦር መሳሪያ የገዙት አብይ ኢትዮጵያን ከአፍሪካ አራተኛ የድሮን ክምችት ያላት ሀገር አድርገዋታል። የጣቢያችን ወታደራዊ ምንጮች እንደገለጹት ኢትዮጵያ ካላት 125 ድሮኖች መካከል ሰባ በመቶዎቹ የተገዙት በአማራ ጦርነት ነው ብለዋል። የአብይ አህመድ ታማኝ ጀነራል የሆኑት ይልማ መርዳሳ ወደ ቤላሩስ ያቀኑት ቤላሩስ ከድሮን ምርት ጋር የተያያዘ የቴክኖሎጂ አቅም ባይኖራትም የጀት ቦምቦችን ጨምሮ ተዋጊ ሄሊኮፕተሮችንና ወታደራዊ ቁሳቁሶችን በማምረት ከሚታወቁ የምስራቅ አውሮፓ ሀገራት አንዷ ነች። በድሃ ሕዝብ ግብር ድሮን ገዝቶ የራሱን ሕዝብ የሚጨፈጭፈው የብልጽግናው አገዛዝ ለተራዛሚ የሀገር ውስጥና ድንበር ተሻጋሪ ጦርነት ሰፊ ዝግጅት ማድረጉ እንደቀጠለ ነው። የአየር ኃይል ዋና አዛዡ ይልማ መርዳሳ ከሁለት ሳምንት በፊት ለተመሳሳይ ወታደራዊ ተልዕኮ ወደ ፓኪስታን ማምራታቸው ይታወሳል። የሕወሓት ወታደራዊ አመራሮች በራያ አላማጣ አስቸኳይ ያሉትን ስብሰባ አካሂደዋል። በትግራይ ከተሞች ደግሞ በህዋት ተፋላሚ ኃይል የቅስቀሳ መልእክቶች ተሰራጭተዋል። ከመቶ አለቃ ጀምሮ እስከ ጄኔራል ማዕረግ ያላቸው የህዋት ከፍተኛ የጦር አመራሮች ባላማጣ ከተማ አስቸኳይ ወታደራዊ ስብሰባ በማካሄድ ፈጣን የተባለ ወታደራዊ መመሪያ መስጠታቸው ተሰምተዋል። ዘመቻ ከቅርብ ይጀምራል ያሉት አመራሮቹ ጦርነቱን ለመክፈት አሁን አመች እንደሆነ ገምግመዋል። በግምገማቸው ከህዋት በመገንጠል የትጥቅ ትግል የጀመረው የትግራይ የሰላም ኃይል በአፋር የገጠመውን ተቃውሞ እንደ ጥሩ ዕድል ለመጠቀም ማቀዳቸውም ታውቋልኝ። ከህዋት አፈንግጠው በወጡ ወታደራዊ አመራሮችና ታጣቂዎች የተመሰረተው የትግራይ የሰላም ኃይሎች ቡድን ወታደራዊ ካምፑን መጋሊ ቀጠና፣ ቢሮውን ደግሞ በአፋር ክልል ዋና መቀመጫ ሰመራ ከተማ መክፈቱ ይታወቃል። ታጣቂ ቡድኑ ከአፋር ክልል በተጨማሪ በአማራና በትግራይ በተለያዩ ቦታዎች ወታደራዊ ካምፖችን በማቋቋም ወታደራዊ ስልጠና በማድረግ በዋናነት ከህዋት ጋር ፍጥጫ ውስጥ ገብተዋል። በሌላ በኩል ታጣቂዎቹ አንዴ ከህዋት ሌላ ጊዜ ከትግራይ የሰላም ኃይሎች በመኮብለል እንደዋ ዋና አለቆቻቸው የአውራጃዊ ነውጥ ሰለባ ሆነው ታይተዋል። በዚህ ሁኔታ ውስጥ ያሉት ሁለቱ የሕወሓት አንጃዎች የቶክስ ልውውጥ ከማድረግ ጀምሮ እርስ በርስ ለመጠፋፋት በመፈላለግ ላይ ይገኛሉ። የትግራይ የሰላም ኃይሎች የተባለው ታጣቂ ቡድን ወታደራዊ ስልጠና ከሚያደርግበት መጋሊ፣ አምባላጌ፣ ቦራ ካምፕ ከሚባሉ ቦታዎች በተጨማሪ በዋ ግምራና በጠለምት አካባቢዎች ይንቀሳቀሳል። ቡድኑ አቶ ጌታቸው ረዳ ህዋትን ለመገዳደር ከመሰረቱት ስምረት ፓርቲ ትይዩ ወታደራዊ ክንፍ እንደሆነ ይነገራል። በሌላ በኩል ይኸው ታጣቂ ቡድን ህቡ የከተማ አባላቱን ተጠቅሞ በራሪ ወረቀቶችንና የግድግዳ ላይ ጽሁፎችን አሰራጅተዋል። ቡድኑ መቀለን ጨምሮ በክልሉ አንዳንድ ከተሞች ስሙን በየግድግዳው ላይ ተጽፎ

የህዋት ሰዎች የቤት ለቤት አሰሳ መጀመራቸው ተነግረዋል። በዚህም በርካታ የከተማ ወጣቶች በጥርጣሬ ተይዘው መታሰራቸው ታውቋል። በትግራይ የህዝባዊ እምቢተኝነት ጥሪዎች ዳግም መቀስቀሳቸው የህዋት አመራሮችን አስደንግጠዋል። ከዚህ ቀደም በመቀሌ ከተማ የህዝባዊ እምቢተኝነት መልእክት ያዘሉ በራሪ ወረቀቶችን የበተነው የትግራይ ሰላም ኃይሎች የተባለው ታጣቂ ቡድን በዛሬው ዕለት አዲግራትን ጨምሮ በተለያዩ ከተሞች ህቡ አባላቱን አሰማርቶ ቀስቅሰዋል። ቡድኑ በተለይም በመቀሌ ከተማ ሲያደርግ የቆየ የሚያሳየውን የህቡ እንቅስቃሴ በማጠናከር በመላው የመቀሌ ወጣቶችና ለህወት ታጣቂ አባላት አስቸኳይ ያለውን ጥሪ አቅርበዋል። ከዚህ ቀደምም ሌሊቱን በተበተነው ወረቀት ላይ የተላለፈው መልእክት ቃል በቃል እኛ በመቀሌ ከተማ ደጀና አካባቢ የምንገኝ የትግራይ የሰላም ኃይል ነጻ መሬት ትግራይ ቲፒኤፍ የውስጥ ህቡ መዋቅር አባላት ነን። የትግራይ የሰላም ኃይል በቅርብ ጊዜ ወደ ወሳኝ ከተሞች እንቅስቃሴ ለመጀመር ዝግጅቱንና አቋሙን አስተካክሎ ያጠናቀቀ በመሆኑ የመቀሌ ከተማ ሲቪል ወጣት በሙሉ ከከተማው የውስጥ ህቡ መዋቅር ጋር በመናበብ በሚደረገው ህዝባዊ ቢንተኝነት ጥሪ ላይ ዋና ተዋናይ በመሆን አካባቢን ረመጥ አድርገው በማለት መልእክቱን ማስተላለፉ አይዘነጋም። የዛሬው እንቅስቃሴም የዚሁ የከተማ ንቅናቄ ማስጀመሪያ አካል ሳይሆን እንዳልቀረ ተገምተዋል። በሰራዊቱ ውስጥ ያለ ከሰራዊት የወጣ እንዲሁም አሁን በትግራይ ሰራዊት ውስጥ ያለ ሁሉ ከኮር በላይ ያለው አመራር ገፍቶ ወደማትፈልገው ጦርነት እንዳያስገባ የነጻ መሬት ሰራዊትን ተቀላቀል በማለት በተደጋጋሚ ጥሪውን በማቅረብ ላይ የሚገኘው ታጣቂ ቡኖ ሙሉ ውጊያ ለመክፈት ዝግጅቱን እንደጨረሰ የፈረንሳዩ አፍሪካ ድረገጽ ዘግቦለታል። ከመቀሌ በስተ ምስራቅ 110 ኪሎ ሜትር ርቀት ላይ በምትገኘው ለአኮር አቅራቢያ በሚገኙት ግንባሮች ወታደራዊ እንቅስቃሴዎች እንደሚታዩም ተሰምተዋል። በዛሬው ዕለት መቀሌ ከተማን ጨምሮ በትግራይ ከተሞች የታየው የግድግዳ ጽሑፍም ሆነ ከዚህ ቀደም የተሰራጩ በራሪ ወረቀቶች የዚህ የጦር ዝግጅት አካል እንደሆነ ተገምተዋል። ይህ በእንዲህ እንዳለ ዛሬ ሐሙስ መስከረም 22 ቀን 2018 ከረፋድ ጀምሮ በመቀሌ አሉላ አባነጋ አውሮፕላን ማረፊያ ከወትሮ በተለየ የአውሮፕላኖች የማረፍ ና የመነሳት እንቅስቃሴ መታየቱ ተሰምተዋል። የብልጽግና ልሳናት ጉዳዩን የበረራ መሳሪያዎች ፍተሻ ነው ቢሉትም በከተማዋ ከሰፈረው ውጥረት አኳያ ተደጋጋሚ በረራዎች በሕዝቡ ላይ ውጥረት ፈጥረዋል። ከሰሞኑ ምንነቱ ያልታወቀ አውሮፕላን በመቀለ ሰማይ ስር ለሰዓታት ሲበር መታየቱ፣ ጉዳዩም ከደህንነት አኳያ መነጋገሪያ ሆኖ እንደነበር አይዘነጋም።